የጌታ የእግዚአብሔር ስም የተባረከ ይሁን። ኢየሱስ ክርስቶስ ለዘላለም ጌታ ነው። ዛሬ ደግሞ የእግዚአብሔር ፍቃድ ሆኖ እስቲ አንድ ቃል እንመለከታለን። በዚህ ቃል ላይ ስለ መታመን እግዚአብሔር ይነግረናል። መታመን የሚለውን እስቲ እንመልከት። መታመን በእርግጥ ዋጋ ያስከፍላል። መታመን በእርግጥ በጣም ዋጋ ከሚያስከፍሉ መንገዶች መካከል ታምኖ መገኘት ነው። ታምኖ መጽናት ነው። ታምኖ መሆን ነው። ክርስትና ደግሞ እንደምናውቀው በጣም ቻሌንጅ የሚያደርገን ነገር ታም መታመን ነው። መላእክቶች የወደቁት ካለ መታመን ነው። ብዙ አገልጋዮች የሚወድቁት ካለ መታመን ነው። ብዙ ፌሌሪቲ የሚመጣው ካለ መታመን ነው። መታመን ደግሞ እድገት አለው። መታመን ደግሞ በረከት አለው። መታመን ደግሞ ከፍታ አለው። እስቲ ከመጽሐፍ ቅዱሳችን አንድ ቦታ እናንሳና የመታመን በረከት እንመልከት። ስሙ የተባረከ ይሁን። ምዕራፍ 13 ላይ የሐዋርያ ስራ ምዕራፍ 13 ቁጥር አንድ ላይ እንደዚህ ይለናል። እግዚአብሔር የተባረከ ይሆን። ምዕራፍ 13 ቁጥር አንድ ላይ በአንጾኪያ ባለችው ቤተ ክርስቲያን ነቢያት፣ መምህራን ነበሩ። እነርሱም በርናባስ፣ ነጌር የተባለው ስምኦን፣ የቀሬናው ሎኪዮስ፣ የአራተኛው ክፍለ ገዢ የሄሮዶስ አብሮ አደግ የነበረው መናሀይና ሳውል ነበሩ። እነዚህም ጌታን እያመለኩና እየጾሙ ሳሉ መንፈስ ቅዱስ በርናባስና ሳውልን እኔ ለጠራኋቸው ስራ ለዩልኝ አለ። እነርሱም ከጾሙና ከጸልዩ በኋላ እጃቸውን ጭነው አሰናበቷቸው። ስሙ የተባረከ ይሆን። እዚህ ጋር እንደምንመለከተው እየጾሙ ነው፣ እየጸለዩ ነው። አህዛቦች አሉ፣ አይሁዲያኖች አሉ፣ ብዙ ስብጥርጥር ያሉ ናቸው። ግን በጌታ ያመኑ ናቸው። እነርሱም እየጾሙ ጌታን እያመለኩ በአንድ ላይ ሆነው ጌታን ወርሺፕ እያደረጉ ነበር፣ በጾምና በጸሎት ሆነው ማለት ነው። ስሙ የተባረከ ይሆን። በዚህ መሀል ግን ሹመት መጣ በዚህ መሀል ግን የአገልግሎት ደጅ ተከፈተ በዚህ መሀል ግን ለሁለት ሰዎች የአገልግሎት በር ተከፈተ እርግጥ ጌታ አዳልቶላቸው ይሆን እርግጥ ጌታ ወዷቸው ይሆን አይደለም ለዚህ ምስክር የሚሆነን ቃሉን ዲፕ እንመለከታለን ቃሉን ወደ ውስጥ ገባ ብለን እንመለከታለን እግዚአብሔር አስረዳኝን ነው የምነግራቸው ስሙ የተባረክ ይሁን መታመን ታይቶባቸዋል እነዚህ ሰዎች ይህ በር እንዲከፈት ይህ ደጅ እንዲከፈት የመታመን በር በላያቸው ላይ ነበረ። የመታመን ውጤት በላያቸው ላይ ነበረ። ስሙ የተባረከ ይሁን። መታመናቸው ምኑ ጋር ነው የሚለውን እንመለከታለን። ስሙ የተባረከ ይሁን። እኛም ይህ ደጅ እንዲከፈት እኛም የአገልግሎት ደጅ እንዲከፈት በረከት በላያችን ላይ እንዲመጣ እግዚአብሔር ከፍ እንዲያደርገን እንፈልጋለን እግዚአብሔር ወደ ተለየ ደርብ ከክብር ወደ ክብር እንደሚለው ቃሉ ካለንበት ቦታ ሁል ጊዜ መሆን ሳይሆን ከፍ እንድንል እግዚአብሔር እንዲባርከን እግዚአብሔር እንዲጨምርልን እንፈልጋለን እዚህ ጋር ጨመረላቸው እዚህ ጋር የአገልግሎት በር ከሌሎቹ የተለየ ደጅ ከፈተላቸው ጠራቸው ስሙ የተባረከ ይህ እንዲሆን በላያችን ላይ እንፈልጋለን ልክ እንደነሱ ግን እግዚአብሔር ያስረዳኝ ምንድን ነው ቁጥር ምዕራፍ አስራ አንድ ከቁጥር 25 ጀምሮ ነገር የሚስጥሩ ስሙ የተባረከ ይሁን። መታመን እግዚአብሔር የተባረከ ይሁን። እዛው የሐዋርያት ሥራ 11 ከ25 ጀምሮ ጳውሎስ የተለየ ጥሪ ስላሉ ነው። በርናባስ እንደዚህ አይ አይደለም። እግዚአብሔር የነገረኝ ነገር ምንድን ነው? የተለየ ጥሪ ቢኖር ግን ሁል ጊዜ እግዚአብሔር መታመንን ይፈልጋል። ጳውሎስ በጣም በተለየ ሁኔታ የተጠራ ነው። የተጠራ ቢሆንም መታመንን እግዚአብሔር ይፈልጋል። እግዚአብሔር የተባረክ ይሆን። እያንዳንዳችን ጋር የመታመንን በር ማየት ይፈልጋል። መታመንን ማየት ይፈልጋል። እጃችን ላይ በተሰጠን ነገር፣ እግዚአብሔር በሰጠን ነገር፣ ቤተሰቦቻችን በሰጡን ነገር፣ በመስሪያ ቤቱ፣ በየትኛው ብታ፣ በተቀጠርንበት ስፍራ ሁሉ መታመንን እግዚአብሔር ያህል መታመን ደግሞ አትቀርም። ባለህበት መታመን የእድገት ደጅ ነው። መታመን የከፍታ ደጅ ነው። ስሙ የተባረክ ይሆን። ምዕራፍ 11 ከቁጥር 25 ጀምሮ እንደዚህ ይላል። ከዚያ በኋላ በርናባስ ሳውልን ለመፈለግ ወደ ጠርሴስ ሄደ። ባገኘው ጊዜ ወደ አንጾኪያ አመጣው። ሁለቱም እዚያ ካለችው ቤተ ክርስቲያን ጋር በመሆን አንድ ዓመት ሙሉ እጅግ ብዙ ሕዝብ አስተማሩ። ደቀ መዛሙርት ለመጀመሪያ ጊዜ በአንጾኪያ ክርስቲያን ተብለው ተጠሩ። ቁጥር 27 እንደዚህ ይላል 11 27 ማለት ነው። በዚህ ጊዜ አንዳንድ ነቢያት ከኢየሩሳሌም ወደ አንጾኪያ ወረዱ። ከነርሱም ጋር አጋቦስ የተባለ የተባለው ተነስቶ በዓለም ሁሉ ታላቅ ረሀብ እንደሚሆን መንፈስ ቅዱስ አስመልክቶት ተናገረ። ይህም በቀላውዲዮስ ቄሳር ዘመን ተፈጸመ። ደቀ መዛሙርት እያንዳንዳቸው አቅማቸው በፈቀደ መጠን አዋጥተው በይሁዳ የሚኖሩትን ወንድሞች ለመርዳት ወሰኑ። እርዳታውንም በበርናባስና በሳውል እጅ ለሽማግሌዎች በመላክ ይህንኑ አደረጉ። ስሙ የተባረከ ይሆን። ገንዘብ ተሰብስቧል። ገንዘብ አዋጥተዋል። ያዋጡበት ምክንያት ምንድን ነው? ነቢዩ ቅድሚያ ተናግረዋል። ነቢዩ ሜሴጅ አምጥተዋል። ነቢዩ ያመጣው ሜሴጅ አካል ለበሰ፣ ረሃብ ሆነ በምድር ላይ። ስለዚህ አንጾኪያ ያለችው ቤተ ክርስቲያን ተሰበሰቡ። ምን እናድርግ ለወንድሞች በይሁዳ? እንግዲህ ረሃቡ በጣም በከፍተኛ ስለጸና፣ ለወንድሞች በዛ ላለችው ቤተ ክርስቲያን ገንዘብ አዋጥተን እንልካለን። ገንዘቡ ተሰበሰበ። ከዛ በኋላ ያንን ገንዘብ በይሁዳ ላሉት ወንድሞች በበርናባስ ና በሳውል እጅ አድርገው ከሽማግሌዎች ጋር ላኩ መንፈስ ቅዱስ የነገረኝ ሲክሬት ይሄ ነው ታምነዋል ገንዘቡን በብቃት በታማኝነት አደርሰዋል በዛን ዘመን ማጭበርበር ይቻላል እንኳን በዛ ዘመን በዚህ ዘመን ይህ ሁላ ቴክኖሎጂ ባለበት ይህ ሁላ ህዝብ ባለበት ይህ ሁላ ደረሰኝ ምን ሁሉ ነገር ባለበት ማጭበርበር ይቻላል በዛን ዘመንማ ምን ያህል ግን እነዚህ ሰዎች ይህ ሁላ አልያዛቸውም ክፍት ነበር፣ ሁሉ ነገር በዛው መሄድ ይችሉ ነበር። በዛው መቅረት ይችሉ ነበር። ገንዘቡን ወስዶ በዛው ማስቀረት ይችሉ ነበር። ነገር ግን እግዚአብሔር ያለኝ ነገር፣ ኢየሱስ ያለኝ ነገር ምንድን ነው? ታምነውልኛል። ስለ ታመኑልኝ ምዕራፍ አስራ ሦስት ላይ ደጅ ከፈትኩላቸውን ያለኝ፣ ስሙ የተባረከ ይሁን። ይህ እንዲሆን ዛሬም በላያችን ላይ እግዚአብሔር ደጅ እንዲያመጣ እንታመንለት። የታመንለት ጌታ አይጥልንም። የታመንለት ጌታ ባዶ አያስቀርንም። ሰዎች ሲያድጉ ካየን የመታመን መንገድ ሄደዋል ማለት ነው። በክርስትና መንገድ ነው የምነግራቸው፣ የእውነተኛ መንገዱ ነው የምነግራቸው። ሰዎች እድገት የሚያመጡ ከሆነ ሰዎች እድገትን እየጨመሩ የምንመለከታቸው ከሆነ ሕይወታቸው ላይ የመታመን መንገድ ታይቷል። ሕይወታቸው ላይ የመታመን ብርሃን ታይቷል። ያንን ሲመለከት እግዚአብሔር ይጨምራል፣ እድገቱን ያመጣል፣ በሮችን ይከብታል፣ ወደ ሌላ ሹመት ያስኬዳል፣ ወደ ሌላ በሮች፣ ወደ ሌላ አቅጣጫዎች ያስኬዳል። ስንታመንለት እግዚአብሔር ያሳድገናል። አያችሁ የተለየ እንትን ስላለሁ ጳውሎስ፣ የተለየ እንትን ስላለሁ በርናባስ፣ ሳውልን ማውጣት ስላለበት አይደለም። እግዚአብሔር ለሚታመኑለት ታማኝ ነው። እንዲሁም አንድ ቦታ ላይ የእግዚአብሔር ቃል ይናገራል። እሱ ከጠማማ ጋር ምንድነው? ጠማማ ነው። ከታማኙ ጋር ምንድነው? ታማኝ ነው። ስሙ እየተባረከ ይሁን። እግዚአብሔር ታማኞችን ይፈልጋል። ሳውል ታማኝ ነው። በርናባስ ታማኝ ነው። ኢየሱስ ካየ ነው ታማኝ ነው። ስለዚህ አሁን እኛ በዚህ ዘመን ያለን ይሄ ቅዱስ ቃል የመጣልን ለእኛ በነገር ሁሉ መታመን አለብን። በነገር ሁሉ ስንታመን እዛው የምንቀር አይደለንም። ነገር ግን እዛው የምንቀር ያስመስልናል። ዋጋ ያስከፍለናል። ያለን ነገር ሊያስጥለን ይችላል። ሰዎች በአቋራጭ ሊበለጽጉ ይችላሉ። ሰዎች በአቋራጭ ጥፍጥፍ ብለው ሊያገለግሉ ይችላሉ። ወጣ ወጣ፣ ሌሎች ይሄ ጊዜያዊ ነው። ይሄ ሰው ያሳደጋቸው ነው። ይሄ ራሳቸው በፈጠሩት መንገድ የሚያድጉት የሚያድጉት መንገድ ነገር ግን የሰማይና የምድር ጌታ የሚከፍተው ደጅ አለ አጋንንት የማያቆመው ሰው የማያስቆመው ጨለማ የማያስቆ ምንም አይነት ኃይል ሊያስቆመው የማይችለው ደጅ እግዚአብሔር በላያችን ላይ ይከፍታል። ምን ሲሆን፣ በታማኝነት ስንገኝለት። በአስራት እንታመን፣ በትዳር እንታመን፣ በእጮኝነት እንታመን። እግዚአብሔር በሰጠን ነገር ሁሉ እንታመን። በቸርቹ ውስጥ በተሰጠን ስፍራ፣ አገልግሎት፣ በእያንዳንዱ ነገር እንታመን። ብዙ የማንታመንባቸው ቦታዎች አሉ። ብዙ ም አንታመንባቸው በጣም ብዙ እግዚአብሔር ይቅር ይበለን አናድግም አናድግም የእውነት ስንነጋገር አናድግም እንድናድግ እንታመን እንድናድግ እግዚአብሔር ይመለከተናል እግዚአብሔር መንፈስ ነው በሁሉ ስፍራ አለ አሁን በዚህ ስፍራ አለ አሁን ከእናንተ ጋር አለ በቸርች ውስጥ አለ በትዳር ላይ አለ በቤት ውስጥ አለ ይመለከተናል እግዚአብሔር እንዴት ናቸው ታማኝ ናቸው ወይ ይለናል እግዚአብሔር ይጠይቀናል ማለት ነው አየህ እነ ሳውል ታምነዋል የምዕራፍ 13 ውጤት የትናንትና ህይወታቸው ነው። ምዕራፍ 11 ላይ ያነበብ ነው። ከ25 እስከ ቁጥር 30 ድረስ፣ ምዕራፍ 11 ከ25 እስከ 30 ድረስ ታምነውለታል። ገንዘብ ማለት በጣም ክፉ ነው፣ እወቁት። ይህንን በመጽሐፍ ቅዱስ ከእግዚአብሔር ጎን የተቀመጠ ገንዘብ ነው። ከእግዚአብሔር እኩል ያስቀመጡት ገንዘብን ነው። ገንዘብ የክፋት ስር ነው። ገንዘብና እግዚአብሔርን እኩል ማገልገል አትችሉም ነው የተባለው፣ ሰይጣንን አልተባለም። ገንዘብ አሳች ነው። ገንዘብ አጋንንት የሚጠቀምበት ነው። ገንዘብ ብዙዎች የወደቁበት ነው። እነ ሳውል ግን በተሰጣቸው ገንዘብ ታማኝ የሆነው ለወንድሞች አድርሰዋል። በይሁዳ ላለችው ቤተ ክርስቲያን በታማኝነት አድርሰዋል። ለወገኖች ደርሰዋል። ስሙ የተባረከ ይሁን። ማጭበርበር የምንችልበት መንገድ ሰፊ ነው። ማታለል የምንችልበት መንገድ ሰፊ ነው። ግን የአጭር ጊዜ ነው። ግን የሴጣን መንገድ ነው። ግን የሥጋ መንገድ ነው። የእግዚአብሔር መንገድ ከሆነ ግን ረጅም ነው። የእግዚአብሔር ከሆነ ግን ብዙ የምንሄድበት ነው። ጥበቃ ያለበት ነው። ምሕረት ያለበት ነው። ከፍታ ያለበት ነው። ይሄ ስንግልግል ያለ አይደለም። ጠዋት ታይቶ ማታ እንደሚጠፋ አይደለም፣ እንደ ጤዛ አይደለም። የእግዚአብሔር ከሆነ ለረጅም ጊዜ የምናገለግልበት፣ ለረጅም ጊዜ በረከቱ ከኛ ጋር የሚሄድበት ነው። እነ ጳውሎስ ረጅም አገልግሏል በዚህ በተከፈተላቸው ደጅ በዚህ በምዕራፍ 13 በተከፈተላቸው ሄደዋል። እነ ጳውሎስ ረጅም አገልግሎት በጣም አገልግለዋል። ይህ እንዲሆን እንታመንለት። ይህ እንዲሆን እግዚአብሔር መታመንን ከእኛ ይፈልግታል ይፈልጋል። ዝም ብለን በመታመን እንጓዝ። አዎ ዝም ብለን እኛ በመታመን ስንጓዝ የጠፋን ሊመስል ይችላል። የከሰርን ሊመስል ይችላል። ሌሎቹ ከአጠገባችን ምንጭቅ ብለው ሊሄዱ ይችላሉ። ግድ የላችሁ እነ ጳውሎስ አንድ ዓመት ሙሉ በአንጾኪ ያስተምረዋል። የጠፉ ይመስላል፣ የከሰሩ ይመስላል። ለዚያውም ክርስቲያን ተብለው ተጠሩ ለመጀመሪያ ጊዜ። ስሙ እየተባረከ ይሁን። ብዙ ታላላቅ ነገሮች በእጃቸው ተደርገዋል። ብዙ ውጤቶች መጥተዋል። አህዛብ መስክሮላቸዋል። ያም ሆኖ ግን ገና አልወጡም። መታመን መንገድ ታየባቸው። እግዚአብሔር ፈተናቸው። በተከፈተ መንገድ መታመን፣ በሰጠን መንገድ መታመን እግዚአብሔር በሾመን መንገድ መታመን። ጌታ ካለንበት ጎትቶ ያወጣናል። እነ ጳውሎስ እነ በርናባስ ተቀብረው አልቀሩም። ጎትቶ አወጣቸው ጌታ፣ ወደ ተለየ አቅጣጫ አስገባቸው ጌታ። ለሰፊ ሩጫ፣ ለሰፊ አገልግሎት ጌታ ሾማቸው። ስሙ የተባረከ ይሁን። መዝሙር 37 ቁጥር 28 እንደዚህ ያ እግዚአብሔር የተባረከ ይሁን። መዝሙር 37 ቁጥር 27 እንደዚህ ይላል። እግዚአብሔር የተባረከ ይሆን። መታመን ደስ ይላል፣ ዋጋ ያስከፍናል፣ ግን ውጤቱ ሲመጣ ለብዙ የምትሆንበት ነው። ግን ውጤቱ ሲመጣ ለበረከት የምትሆንበት ነው። እግዚአብሔር የተባረከ ይሆን። 37 28 ላይ እንደዚህ ይላል የእግዚአብሔር ቃል ሲናገር፣ እግዚአብሔር ፍትህን ይወዳልና ታማኞቹንም አይጥልም። እግዚአብሔር ፍትህን ይወዳል ታማኞቹንም አይጥልም። እግዚአብሔር ማንን አይጥልም ከተባለ ማን ነው? አማኞቹን ኢየሱስን አልጣለም። እነ ጳውሎስን አልጣለም። እነ በርናባስን አልጣለም። እነ ኖህን አልጣለም። አዳምን ጥሎታል፣ አልታመንለትም። አብርሃም ለብዙ ጊዜ አስቸግሮታል። በኋላ ላይ ሲታመንለት ነው ወደ መንገድ ያስገባው። ዮሴፍን አልጣለም። እግዚአብሔር የተባረከውን። መታመን ማለት እግዚአብሔር እንደማይጥለን እርግጠኛ የምንሆንበት ማህተም ነው። የሚታመኑትን ምን አይላቸውም? አይጠላቸውም። መዝሙር 37 28። ስለዚህ እግዚአብሔር የተባረከ ይሁን። በርናባስ እና ሳውል በአንጾኪያ ረክተው እዛው መቅረት ይችሉ ነበረ፣ ግን እግዚአብሔር እዛ አላስቀራቸውም። ወደ ተለየ ቦታ፣ ወደ ተለየ አገልግሎት አስገባቸው። የታመኑለት ጌታ በር ከፈተላቸው። በእኛ በኢትዮጵያን ዘንድ አንድ አጋንንታዊ አባባል አለ። አንድ የውደቅ አባባል አለ ሲሾም ያልበላ ሲሻር ይቆጨዋል የሚባል አይነት አይነት አባባል አለ። ይሄ የክፉ የሴጣን አባባል ነው። እግዚአብሔር በሾመን ቦታ ላይ ልንበላ አይደለም ያለ ነው። እግዚአብሔርን ልናገለግልን ያለ ነው። ሲሾም ያልበላ ሲሻር ይቆጨዋል ኔቨር። መሻርም ያለው ስላልታመንን ነው። መሻር ያለው ስላልታመንለት ነው። ዝም ብለህ ታመን። እግዚአብሔር በሰጠን ስፍራት ጸንተን እንቁም፣ ጸንተን እንጠብቀው። እግዚአብሔር መምጣቱ አይቀርም መሾሙ አይቀርም። መለወጠው አይቀርም። ይህ ክፉ አባባል በላያችን ላይ አይስራ፣ የሌብነት መንገድ በላያችን ላይ አይስራ፣ ህይወታችን ላይ አይስራ፣ መንገዳችን ላይ አይስራ። ይህ እግዚአብሔራዊ ያልሆነ ብርሃን ነው፣ የሴጣን መንገድ ነው። ይህ የአጋነት የወደቀ መንገድ ነው። ይህ ለእኛ ለክርስቲያኖች የተቀመጠ መንገድ አይደለም። ነገስታት በምድር እንደምናውቀው ሰዎችን ይሾማሉ፣ በወረዳ ያስገባሉ፣ በክፍለ ከተማ ያስገባሉ፣ በከተማ ያስገባሉ፣ ስልጣን ይሰጧቸዋል፣ ወንበር ይሰጧቸዋል። ከአንድ ወር ከሁለት ወር በኋላ የሄዱ የሄዱና የተበላሸ መንገድ ያስገባሉ። አይታመኑ ለተቀመጡበት ስፍራ ታማኝ አይደሉም። ገንዘብ ያታልላቸዋል፣ ሀብት ያታልላቸዋል፣ የሚያዩት ነገር ያስጎመጃቸዋል። እነ ጳውሎስ አልጎመጁም። ክርስቲያንን እኛ አንጎመጅ። መጎምጀት ካለብን መንፈስ ቅዱስ ያስጎምጃል። ወደሚቀጥለው ስራ እንዲያስገባን እንታመንለት። ኔቨር ሌብነት ከኛ የሚጠበቅ አይደለም። ስለዚህ እግዚአብሔር የተባረከ ይሁን። ይህ ክፉ አባባል በላያችን ላይ እንዳይሰራ መጸል ያለብን። አይኖቻችን ሁል ጊዜ ወደ ሰማይ መሆን አለበት፣ ወደ ቃሉ መሆን አለበት። ጊዜያዊ ሰክሰስ በጣም ክፉ ነው። ጊዜያዊ በረከት በጣም ክፉ ነው። በዚህ በሌብነት የሚመጣ ማለት ነው፣ በውሸት የሚመጣ እኔ የእውነቴ ነው። በህይወት ዘመኔ አይቻለሁ፣ የጌታ ቤት ሲዘርፉ፣ የጌታን ቤት የጌታን ብር ሲሰርቁ ኪሳቸው ሲሞላ ግን ከአምስት ዓመት በኋላ ከስድስት ዓመት በኋላ በበሽታ ሲቀሰፉ አይቻሉ። በበሽታ ሲወድቁ አይቻሉ። አእምሯችሁ አቢ ሲሆን አይቻሉ። ጌታ ቤቱ ሲዘረፍ ዝም የሚል ይመስላችኋል? አይልም። እጅ ይመጣል በኋላ፣ ቁጣ ይመጣል በኋላ፣ ፍርድ ይመጣል በኋላ። ይህ እንዳይሆንብን ባንሰርቅም ባናታልልም ግን በሰዓት እንታመን፣ ግን በአስራት እንታመን፣ ግን በአገልግሎታችን እንታመን። እግዚአብሔር ሰዎች ሲሰጠን ሰዎች ላይ አንቀልድ። እግዚአብሔር የተቸገሩ ወደ እኛ ሲልክ በእነሱ ላይ አንቀልድባቸው። በሁሉ ነገር ታማኝ ሆነን መገኘት አለብን። እግዚአብሔር ስሙ የተባረከ ይሆን። እግዚአብሔር አባት ሆይ በልጅ በጌታ በኢየሱስ ክርስቶስም እናመሰግናለን፣ ስምህን ከፍ እናደርጋለን። ያለመታመን መንፈስ ከላያችን ላይ እየተመታ ይሁን። ጊዜያዊ በረከት፣ ጊዜያዊ ደስታ ከላያችን ላይ እየተነሳ ይሁን። እንደ አባቶቻችን ሩቅ ለመሄድ እንደ አባቶቻችን እግዚአብሔር ያየልን ነገር ለማየት ረጅም ለመጓዝ በአጭሩ እንዳንቀር፣ እግዚአብሔር ሆይ የመታመን መንገድ በላያችን ላይ ይምጣ። የመታመን መንፈስ ጽናት፣ ኃይል፣ ታግሶ የመጠበቅ ታግሶ የመቀበል፣ ግን በመታመን በመታመን መጠበቅ፣ በመታመን መጸለይ፣ በመታመን ማገልገል፣ በመታመን መጠበቅ፣ እግዚአብሔርን በጸሎታችን ስፍራ ታምነን መጠበቅ የምናጨረብርባቸው መንገዶች ብዙ ቢሆንም እሱንም እምቢ ብለን እንደ ኢየሱስ ክርስቶስ አጫጭር መንገዶች ሰይጣን ቢከፍትለትም እምቢ አለ ኢየሱስ ክርስቶስ። ኔቨር፣ በፍጹም ሊቀበለው አልቻልም። መስቀሉ ነው የኔ አለ መስቀሉ ነው ፍጻሜ አለ። ለእሱ ነው የተጠራሁት አለ። እግዚአብሔር ስሙ ይባረክ። እነሳውንም ገንዘቡን ይዘው የማይፈተኑ ይመስለናል፣ የማይፈተኑ ይመስለናል። በዛ ጊዜ ታምነውለታል። እንታመንለት እግዚአብሔር ስሙ የተባረከ ይሁን። የመታመን መንፈስ በላያችን ላይ ይምጣ። በሩ ይከፈታል፣ ደጁ ይከፈታል። ደጅ ይከፈት ብለን ከመጸለያችን በፊት እንታመንለት። ጌታ ሆይ ደጅ ክፈት፣ ጌታ ሆይ በር ክፈት ከማለታችን በፊት ቁጥር ምዕራፍ አስራ ሶስትን ከፍተን በቃ የአገልግሎት በር፣ የአገልግሎት ደጅ ከማለታችን በፊት ፕሪንስፕሉ ይግባን፣ መንገዱ ይግባን። የክርስትና አካሄዱ ይግባል። መንገዱ ይሄ ነው። ስም ይባረክ። እናመሰግናለን ስላስተማርከን። ከፍ እናደርጋለን። ስም ይባረክ። በመታመን ሁል ጊዜ እንጠብቃለን። ደጁን ስለምታመጣ እንባርካለን። በጌታ በኢየሱስ ክርስቶስ ስም አሜን።